ከኢትዮጵያን ያስመጣቸው በራሱ ቪዛ ምናምን እዛ ሲያመጣቸው መስተንግዶ ምናምን እንደሚሰሩና አሪፍ ስራ እንደነበር ነው። ጓደኛዬ ግን እዚህ ስትመጣ ምናምን ያልጠበቀችው ስራ ነበረ። እንደዚህ ሺሻ ቤት ምናምን የሆነ ሰፈር አለ ዱባይ ውስጥ። አላውቀውም ምንድን ነው የሚባል እዛ። እኔ በአካል ቦታው ቦታው አይቼዋለሁ። ምንም ደስ የሚል አይነት ሰፈር አይደለም እና የሶስት ወር ደሞዝ አልሰጣቸውም። ኦኬ፣ ታለች ባለ ጉዳይ ከራሷ ለምን አንሰማው? ኦኬ፣ ላስገባት ቆይ። አው አንደኛው ሁለተኛ ነገር ደግሞ እሱ ጋር ለመስራቷ ምንም አይነት ዶክመንት፣ ወረቀት፣ ማስረጃ አላት? ያው ቪዛ ያሰራላቸው ምናምን ከኢትዮጵያ መጣበት። ከዛ ደሞዝ እንዳልከፈለስ ለምን አልከሰሰችም? ሌበር ኦፊስ ለምን አልሄደችም? በድ እንት ዲፖርት ያደርጋችኋል ምናምን ተብሎ ነበር። በዛ ጊዜ እነሱ ፈርተው ስለነበረ ከዛ ቤት መውጣትና ሰው መፈለግ እዚሁ መስራት ነበር የፈለጉት። ኦኬ፣ እሱ ቪዛ ስላሰራላችሁ ዲፖርት የማድረግ መብት አለው ምናምን እያሉ አስፈራሯቸው። ወይዬ የምትለው እሷ መሰለችኝ፣ አስገቢያት አለው የምትለው አንዱን ጨርሰን አቢባዬ፣ መጀመሪያ እሱ ጋር ስለዚህ ጉዳይ የተመላለሰች እኮ አንዱን አንዱን ስንጨርስ አንዱን ይሻላል። ደረሰኝ ምናምን አለሽ ወይ ነው ዋናው ነገር። እሱ ከሌላት እዚህ ገብቶ ብለኸኛል ብለሽኛል የሚባለው ነገር፣ እሱ እኮ ለዛ እኮ ነው የጠየቅኳት፣ ወረቀት አላት ወይ እሱ ጋር ስለመስራቷ። አንድ ወር ሰርታ የአንድ ወር ደሞዝ ላለመክፈሉ ማስረጃ ወረቀት አላት ወይ እሱ ጋር ለመስራቷ ነው ጥያቄ የነበረ እንደገና አንዱን ሳንጨርስ ስለ ጥንቆላው ይለቅና ስለ ጥንቆላው ካለቀ አንዱን ሳንጨርስ አንዱ እንዳይሆንብን፣ ማስረጃ ያለው ነገር በህግ መጠየቅ ይችላል። ማስረጃ የሌለው ነገር ይሄ የጥንቆላው ነገር ማስረጃ የለም፣ ግን በዓይናችን የተጎዱ ሰዎችን እያየን ነው። እነዚህ ሰዎች የሚሉት ምንድን ነው? ቢዝነሳችን የከሰረው እሱ መተት አሰርቶብን ነው። በጭሩ እኮ ማንዛዛት ስለምንወድ እንጂኛ አበሾች ቃድ ባጭሩ እነዚህ ሴቶች ቻፒ መተት አሰርቶብናል። አፍስዛ ደንግዛት ሰርቶብን ነው የከሰር ነው ብሩ በላን አላሉ። አልሰጡትም እኮ ብሩ ለሱ። ግን እንድንከስር አደረጉ። ካፍቴሪያችን እንዲከስር ገንዘባችን መና እንዲሆን አደረገ። መተት አርጎብን ነው። እሱ ደግሞ መተት አርገሃለይ አላረኩም። እሺ፣ ለማድረጉ ማስረጃ አምጡ። ኬት ያምጡ? ጠንቋይ ቤት ሲካሄድ በጨለማ ነው የሚካሄደው። አለክያ ማስረጃ የለም በጨለማ ነው እንግዲህ እንጂ ጠንቋይ ቤት ሲገባ የተቀረጸ ቪዲዮ ሄዶ ጠንቋይን ሲያመልክ ወይም ለጠንቋዩ እነዚህ ሰዎች ላይ መተት ታርግባቸው ብሎ ትእዛዝ ሲሰጥ ቪዲዮ ቢኖር ምናምን ያለ ማስረጃ እ እኔ አሁን አንድ ነገር ሀቢባ ልጠይቅሽ እኔና አንቺ የምንቀራረብ አብረን በልተን ምናምን ከሆነ ሚዲያ ላይ ምናልባት መጥቼ ኔ አንቺን ነገር እንደዚህ ሌለሽ ነው ወይም ሳራ መታ እንደዚህ ልትለው፣ ይሄ ነገር ለሌላውም ሰው በር እየከፈት ነው። ምሳሌ ይህ ሰውዬ ወይ ደም በፔስታል ይዞ ወይ በሚባለው ነገር ላይ ከእጁ ላይ ሲወርቅበት ቤታቸው ላይ ወይ ቤቱ ሂዶ እንደዚህ አይነት አጸያፊ መድገሚያ ነገሮች፣ የተለያዩ ነገሮችን አይተው ከሆነ ባይናቸው ወይ መረጃውን ቪዲዮ አድርገው ይዘው ከሆነ ያንን ነገር ይዘው መጥተው ጠይቀው ከሆነ ይሄ ነገር ምናልባት ለሁሉም ታማኝነት እንትልል ይችላል፣ እንጂ ምንም የግል ጸብ ኑሮሽ ራሱ መጥቸን የልከስሽ ይችላል ለዚህ ኮን የጠየኳቸው ጆከር እኔም እምልሽ ይሄንን ፎቶ፣ ቪዲዮ ይሄ መድገሚያ የተለያየ ነገር ወይ ሲገባ እዛ ቦታ ላይ ወይም አሁን እያልኩ ያለውን ነገር እቤታቸው ላይ መቶ ለእንግድነት በኪሱ ንዝደምማዩረጃ እንዲም እሱ ነው ወይ ጸጉሯን ቆርጦ ሲወስድ ወይ ልብሷን ቆርጦ ሲወስድ እንደዚህ አይነቶችን ነገር ወይ በሯ ላይ ደም አንጥቶ የሞቱ ነገሮችን አንጥቶ ሲጥል እንደዚህ አይነቱ መረጃ ካላችሁ ሊከሰስ ይችላል እንጂ በደፈናኛ መተን ሀያ ሺህ ሰው ስለተሰበሰበ ሰው ስሙ ስለተነሳ እኔ ለነገም ሚዲያ ላይ ላለው ነገር አግባብ ነው ብዬ አልገምትም። እናንተም እንደዛ አይነት መረጃ ይዛችሁ ብትመጡ በጣም መልካም ነው። መልካም ጊዜ ይሁንላችሁ። እስካሁን ለቀለርኩ ቆይ ቆይ ሳትሄድ ሊነግርህ ነው ዶከር እንደውም እኔ ያልኩት ጠንቋይ ቤት ሲገባ የተቀረጸ ቪዲዮ ነበር ያልኩት። እንደውም ለሌላ ሰው ሊሆን ይችላል። ይሄ ደወይ ለራሱም ለጠንቋይ ሊያመልክ ሊሆን ይችላል። አያገባንም። ጠንቋይ ቤት ሳይሆን እኛ አሁን ፌመስ፣ አንተ ያልከው ነው፣ ትክክል ነው ያልኩት። ወይ ሆነ ነገር ይዘው ቤት አትተመጣ። ለሐቅ ነው ሀቢባዬ። ለምን ሁላችንም ተከታያለን፣ እኛን እየተከተለን ይሄ ሁሉ ህዝብ ተከትሎ፣ አንቺም በብዙ ነገር ስለምትታወቂ ነው። አንቺም ብሎ ይሄ ሁሉ ህዝብ እየተሰበሰበ የሳራ የስራ ቦታ ነው። ብዙዎቻችን ይህ ሁላችንን ተከታያለን፣ ግን እንደዛ አይነት ህዝብን ተሸክመን እየሄድን ደግሞ መልካም ነገርንና ትክክለኛ ነገርን ለማህበረሰቡ አስተላልፈን ብንወጣ መልካም ነው። ነገ የሆነ ከባድ ችግር የሚመጣ አይ እንደዛ ጠንቋይ ብለው እንደዚህ ቀልደው ብን እኮ ነው ወጡት የምንባልበትም ደረጃ ከምንደርስ በፊት አንደኛ እችኛዊትን ተደርጎብኛል፣ እችኛዊትን ተደርጎብኛል አሉ አደለ ወይ ልብሳቸውን ሲቆርጣቸው ወይ የሆነ እነሱ የሚያደርግበትን እዛ መግባትን ተይው አሁን አንድ ሰው እኔ ጸጉሬን ቆርጦ ልብሴን ቆርጦ ከቤት መጥቶ በእንግድነትን በተለያየ ነገር ልብሴን ቆርጦ ይዞ ሲሄድ ካየሁት፣ በቃ ትክክለኛ ምን ሊያደርግብኝ ነው ብዬ ነው ነው ማስበው። ትክክለ ወይም በርሽ ላይ አንጥቶ ደም ሲያፈስብሽ ወይ በደም እንደዚህ አይነት የተቋጠሩ የሚደረጉ ነገሮችን እዛ በርሽ ላይ አንቺ ወይ ስራ ቦታሽ ላይ ሲጥልብሽ ከታየ፣ ይሄ ሰውዬ አድርጎብኛል፣ ቪዲዮ ታደርገዋለሽ። እንደዚህ አይነት መረጃዎችን ሳልይዝ ግን አቢባ እኔ እኮ ከዚህ በላይ ሰው ገለሻል ብዬ ልመጣ እኮ ነው ነገር ነው። ትክክል እንዴት ገደለው ወይም እንዴት ገደለ ሲባል አ እንደዚህ ሊሆን ይችላል እንደዚህ በዚህ ሊሆን ይችላል እንደዚህ ነው ከተባለ ይሄ ለነገ ለሌላውም ሰው ጥሩ ነገር እንዳያገኝ ሌላ እንደዚህ ተወንጅለው በትክክለኛ መንገድ በተለያየ ነገር ተወንጅለው ለሚመጡ ወንድሞቻችን ሚዲያውን እያቆሸሽ ነው ነው የምንሄደው። አመሰግናለሁ። ለማንኛውም አብራሩላቸው። እኔ ለቀልድ ነው የተቀመቁ ቁም ነገርም ብያ አልያዝኩትም። አዳምጫው አዳምጫው ለዛ ነው የገባሁት። መልካም ጊዜ ሳርዬ። አንተም አስር አስር ተህብናል እያሉት ነው። ለዚህ ነው እኔ በፍቅር ነው ያሰራሁበት። ህዝቡ ነው ይመቻቹ። መልካም እየጠበቅ ነው ነው ዋትሳፕ ላይ ቮይስ አድርጌለታለሁ፣ ፕሮፋይሉን እንዲልክልኝ እስኪ፣ ከላከል ሁለት ራይት ሆኗል፣ ግን አላከም። ሜይ ቢ ስልኩ ምንሆኖበት እንደሆነ አዱ ነው ሀቡስ። ከዛው እቺ ሀብታም የምትባለውን ልጅ አስገብቻታለው፣ እሷ ትጠይቅ ሰሊና ሀብታም፣ ጉዳዩ ይመለከታታል። አዎ ቪዲዮ ተሰርቶብኛል። ለምንድን ነው የተሰራብኝ የሚለው እሷ ናት፣ ቤታም ናት። አሁን ቪዲዮ አሳይቼሽ የለ? ሶሊያና ለጥ። አዎ እሺ፣ አንዴ በትልቁ ላድርጋት። እሺ እቴ እንዴት ነሽ? ቪዲዮ ትውጣና ጠይቂያት። አዎ እግዚአብሔር ይመስገን። እሺ አለን አለን። እሺ ምንድን ነው ይደረ የደረሰብሽ አስረጅን። ማነው ቪዲዮ የሰራብሽ? ቪዲዮ ሶላኒያ ነች የምትባለው። ዛሬ ቅድም ላይ ነው እንዳለ ቤተሰብ ላከልኝ ቪዲዮ ይደውላሉ ሳሳችብሽ በቤተ ክርስቲያን ጀርባ ተባባሪ እንደዛ ነገር ቅድም ሳሪ መጀመሪያ አስገብተኛ ውሳት አለቻት። እን እኔ አላቃትም፣ አንተዋወቅም። ነግረናለች ምክንያቱን ቶሊና ካፒ ቀረኮ ለማንኛውም ፈጣሪ ማለት ነው ፈጣሪ ሁላችንም በየሃይማኖታችን የምናመልከው አምላክ ይጠብቀን ከመጥፎ ነገር ከሴጣን ሴጣን ነው የምለው እኔ ከሴጣን ይጠብቀን ሌላ ምንም በቃ ጸሎት እና ዱአ ብቻ ነው